እንግዲህ ወይዘሮ አዩ ዛሬ እንግዲህ ሰይድ ካለበት ቦታ ድረስ ሄዳ አብረው መጥተዋል እንግዲህ እያለችም ያለችው አንዳንድ ነገር አለ ምን አንዳንድ ነገር ብዙ ነገር እያለች ነው እንጂ ቀብጠር ጠርጣጠር እያለች ነው ማለት ነው እና ወደ ሱመያን ፍለጋ ወደ ጎንደር ሄዳለሁ ካልክ ራሴን አጠፋለሁ እያለች ነው ራስ ማጥፋት የማያልቅባት በራስ ማጥፋት ዛቸዋ የማያልቀው አዩ ማለት ነው። አሰላሙ አሌይኩም ወራህመቱላሂ በረካቱ ድና እየተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንዲሁም ክርስቲያን ቤተሰቦቼ ሰላም ብያለው። እንዲሁም የሱመያ ወዳጆች እንዴት አላችሁ? ቪዲዮ ላይክ እያረጋችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ ማለት ነው። እንግዲህ ሱመያ ወደ ሀገር ገብታለች፣ ሁላችንም አይተናል። ደስ የሚል ቤተሰቡ ዋጋ ያው የሚያሳዝንም ደስ የሚልም በሚልም ነገር ቢሆንም ከቤተሰቦቿ ጋ ተገናኝታለች። ሰሞኑንም ቪዲዮ እየለቀቀች አይደለም ያው ጥሩ ጊዜ ከቤተሰቦቿ ጋ ጥሩ ጊዜ እያሳለፈች ነው ብያስባለሁ በጥሞና። ነገር ግን ዛሬ ሰይድ ሰይድና አዩ ቪዲዮ ለቀዋል። እንግዲህ አዩ እንደተለመደው ሲጀመር ጀምሮ ራሴን አጠፋለሁ እንዳልሻለሽ አዩ ማለት ነው ያንቺ ራስ ማጥፋት አያልቅም። ሲጀመር እንደዚህ አይነት የሚይዘት ሰው ደግሞ አያደርገውም። ካላገባህኝ ራሴን አጠፋለሁ፣ ወደ የመን ከሄድክ ራሴን አጠፋለሁ፣ ዛሬ ደግሞ ጎንደር ከሄድክ ራሴን አጠፋለሁ እያለች መታለች ማለት ነው። እና በቃ ትልቅ ማስፈራርች ሆነሻል። እውነት ሰኢድም እኔ እንጃ አግሉን ፈታተሸዋል ይመስለኛል እንጂ በቃ በስርሽ ያለ ነው ይመስለኝ ጭራሽ ሁልጊዜ እንደ ሕፃን ልጅ በመስፈራርች ሆነ ያለውና ግን ዛሬ ራሴን ማጥፋት የምትዩው ነገር ያንቺ እኮ በቃ ባለፈ ክሎሪክ ሰጥሽ መስጠጣሽ እንደውም እውነት መስሎኝ ነው ያገባዎች። ካላገባኝ ራሴን አጠፋለሁ ያልሽው ራሱ ያኔ እያላት ነበረ ማለት ነው። እንደዚህ ከመባል እንደዚህ ከመባል ጋይት እናንተ ጨርሱት እና ብቻ አዩ እየቀባጠረች ነው። ብዙ ብዙ ነገር ብላለች ማለት ነው እና ወደ ልጆቼን ፍለጋ ሱመያን ፍለጋ ብለ ወደ ጎንደር የምትሄድ ከሆነ ራሴን አጠፋለሁ። እንደውም ጎንደር ከምትሄድ ወደ የመን ብትሄድ ለኔ ቀላል ነው። ማለቴ ለኔ አታስብም ወይ ምናምን እያለች እንዳንቺ ምትሆኛለሽ። እኔ እኮ ወደ የመን ሲጆሎ ስላት የመን ይሻለኛል ጎንደር ከምትሄድ አለች ማለት ነው። ከኢትዮጵያ ውጭ እ ነገር አታሽቃብጪ ግን ማለት ነው። ነገሩን አረጋጊው። በጣም አበዛሽው እውነት ለመናገር

ንደእንግዲህ እንደሰማችሁት ጎንደር ከምትሄድ እኔ ወደ የመን ወደ አረብ ሀገር አስር ጊዜ ብትሄድ ይሻለኛል፣ አለች እና፣ እንዴ ጎንደርና ባህር ዳር እኮ ኢትዮጵያ እኮ ነው ሀገሬ ነውእና እኔ እሄዳለሁ መብቴ ነው እሄዳለሁ እያላት፣ እሷ ደግሞ አትሄድም እያለች ነውእና ነገር አታዟዙሪ። እነዚህ ልጆች ተዋልደዋል። ብቻ ምን እንደምላላቅ እውነት ለመናገር ብቻ ሱመያዬ ደስታሽን ብቻ አያሳየን፣ ክፉሽን አያሳየን። ሌላ ደግሞ ውድ ቤተሰቦቼ ያለችው ነገር ምንድን ነው፣ ሱመያ ብትመጣ ምን ታደርጋለሽ? ያንን ነገር ደግሞ ሰድ፣ ሱመያን አይፈልግም ልጆቹን ነው የሚፈልገው፣ እኔ ብዬሻለው እያላት እኔ እንጃ ማን እንዳለኝ ኡመር ነው መሰልጋ ከመግባቱ በፊት ኡመር ነው መሰለኝ ያለኝ አለች። ቪዲዮ ከካሜራ በፊት አለች። ካሜራ እንዳለ ካሜራ መኖሩን መቻወቅሽና ስለ ካሜራ መቻወቅሽና ሲላት በርስ ከፍት ልጆቹ ነው የሚፈልገው ብሎኝ ነው እበርጋ በቃ ቅጥርጥር ያለ የውሸት የውሸት የበቃ የመቀበጣጠር ጥግ ነው የምትቀበጣጥረውና፣ ሌላ ምንድነው ያናደደኝ ነገር መሰላችሁ ሱመያ ተገልጣ ብትመጣ ምን ትያታለሽ? ሲላት በቃ ቁጭ እንላለን፣ ምን ችግር አለው አለች። ቁጭ እንላለን፣ ቁጭ እንላለን። እንደውም ታርሰኛለች ሱመያ። አንቺን ልታርስሽ ማለት ነው። ሱመያ ያንቺ አራሽ ልትሆን እውነት! ይሄንን በቃ ግራ የገባው አስተሳሰብሽን መጀመሪያ ያስተካክሊ፣ ማለት ነው ተገባሽ አደለ። ታስታውሳላችሁ፣ ካሁን በፊት ባለፈው ቪዲዮ ላይ ምንድን ነው ያለችው? ሱመያ ቤቴ ድርሽ አትልም፣ አይደለም ከቤቴ ከሰፈሬ ራሱ እንድትደርስ አልፈልግም ያለች ሴት ሱመያ ከቤቷ ቁጭ ብለው አብረው ቁጭ ብለው እሷን እንድታርሳት ምን አይነት አስተሳሰብ! በቃ እኔ ሱመያ ሰኢድን ራሱ አስተሳሰብክን ራሱ ወስደዋለች ያለችው፣ በቃ ቀይረዋለች ያለችው እውነቷን ነው። ሰኢድ ራሱ እኔ እንጃ ብቻ አንዳንድ ነገሮች ላይ ከሰኢድ እራሱ የማየው ነገር ከሷ ጋር ይመሳሰልብኛል እውነት ለመናገር ማለት ነው። እና ሱመያ አራ አራሽሽ ልትሆን አትችልም። እኛ ሱመያ ንግስት ናት፣ እንወዳታለን። ማንም ምንም ስለሆነች ሳይሆን ሀቀኛ ስለሆነች ጥሩ አስተሳሰብ ያላት ሴት ስለሆነች አንቺ የተናገርሽውን እራሱ ግራ የምትጋቢ ነች። ለተናገርሽው ንግግር እራሱ መልስ ለመስጠት በቃ ግራ የምትጋቢ ብያለሁ አላልኩ? ምን ህፃን ነኝ ለማለት ነው? አእምሮ ንክ ነው ለማለት ነው? አላስታውስም ለማለት ነው? ምን ለማለት ፈልግሽ ነው? እንደዛ ደረትሽን ነፍተሽ ደረትሽን ነፍተሽ፣ ሰኢድ ሱመያን አይደለም የሚፈልገው ልጆቹን ነው። እውነቱን ልንገርህ እያልሽ ለኦመር፣ እንደውም እውነቱን ልንገርህ ሰኢድ የሚፈልገው ልጆቹን እንጂ ሱመያን አይደለም፣ ልጆቹን ካገኘ እሷን ማየት አይፈልግም እያልሽ ስትቀባጥሪ ቆይተሽ፣ ዛሬ እኔ እንጃ ምን እንደነካኝ አላቅም። እንደዛ ያልኩ እኔ እንጃ። በቃ እኔ ማን እንዳለኝ አንተ ብለህኝ ሁን እንደዚህ በቃ እኔ በቃ የሰኢድ ራሱ ንግግር እሷን የሚደግፍ ነው የሚመስለኝ፣ አንዳንዴ ማለት ነው። በአንዳንድ ነገሮች ልክነቱ ቢታየኝም፣ በአንዳንድ ነገሮች ደግሞ ከእሷ መለየት ይከብደኛል። በቃ አስተሳሰባችሁ አንድ ነው እንዴ? እንድ ሊያደርገኛል ማለት ነው። እና ከሱመያ ራስ ውረጂ መውድ ቤተሰቦች፣ ሌላ ያለችው ቪዲዮ ያለችውን አንድ ነገር ላሰማችሁ ማለት ነው። ትገረማላችሁ። ድንገት አብሮ ሰው እኔ እንደ ሱመያ ግን ብዬሽ፣ በአፌ አላወራም፣ እገላታለሁ። እንደዚህ ማንን ያገባሀትን ሴት ሱመያ ነች። በአፏ የምታወራው ሱመያ እኮ ጀግና ነች። ቤትሽ መታ ሄደች። አንቺ ነች በአፍሽ ያወራችው። ዘመድ እመስለኝ እህት። ሱመያን አልፈልጋትም፣ ልጆቼ ብቻ አልፈልገው ብያለሁ። እኔ አላልከኝም፣ ካልከኝም አላቅም ብቻ ግን ሲጀመር ኡመር ነው እንደዚህ እንድለፈልፍ ያደረገኝ እሱ ነው። እሱ ሳይልኝ አይቀርም። ሲጀመር ራሱ ምን ያልሽ ሳይድ ልጆቹ ነው የሚፈልገው ሱመኛን አይፈልግም ብሎ ብቻ ያን ጊዜ የሆነ ነገር አስነ ሰማችኋት አይደለም? ምን እንዳለች ሱመያ አሳንቡሳ አሳንቡሳ ይዛ ሄዳ ማለት ነው ቆጥረሽ ነው ያመጣሽ ምናምን ሲላት፣ አዎ አንተ ሶስት እኔ ሶስት እንድንበላ ነው አለች አብሮኝ ሌላ ሰው ቢኖርስ ቢላት ሲላ ጊዜ እንዴ ባለፈ ያልከውን ነገር አገባለ ያልከውን ነገር አመረርከው እንዴ ያለች እንዴ ምናምን ሴት ካንተ አለች እንዴ ምናምን አለች ማለት ነው። እና ባገባ እዚህ ሆቴል ውስጥ ምን ያስቀምጠኛል ሲላት፣ ዋ እኔ እኔ እንደ ሱመያ አደለሁም እንደ ሱመያ ወሬ ብቻ አደለሁም አለቃትም እንደዚህ እመታታለው ምናምን አለች። እና ሌላ ሰው ቢያገባ ማለት ነው አየሽ አንቺ በራስሽ ላይ የማትወጂውን ነገር ነው በሰው ላይ እያደረግሽው። ገባሽ አይደለ? ሰኢድ ሌላ እኔ በቃ እኔ እንደውም አሁን ሌላ በቃ አግብቶ ማየት ራሱ እፈልጋለሁ፣ እውነት ለመናገር። ምን እንዳለች በቃ ሰማችኋት? ሌላ ሴት ብታገባ እኔ አለቃትም፣ እንደ ሱመያ አውርቻ አልተዋትም አለች። ሱመያ አስተዋይ ሴት ስለሆነች በቃ ብልህ ሴት ስለሆነች፣ ትዕግስተኛ ሴት ስለሆነች፣ ነገሮችን ስለምታመዛዝን ነው። አንቺ አሁን በአሁን ያወራሽ ሁኑ ራሱ የምትረሺ ሴት ነሽ። እስኪ መጀመሪያ ቆጠብ በይ፣ ካፍሽ የምትዩን ነገር አስብ። እኔ እንደ ሱመያ አደለሁም፣ አውርቻ አልተዋትም፣ ሌላ ሴት ብታገባ አለቃትም ማለች ማለት ነው። እና እዚህ ጋር ምን ታያላችሁ? በቃ ሰይድ ና ሱመያ ተለያይተው ጭራሽ እሷና ሰይድ ቢኖሩ በቃ ትልቁ ደስ ተወያ ነው። ስለ ሰው ምንም አይጨንቃትም። ና እራስ ወዳድ ናት ስንል በምክንያት ነው። ሀዩ ምትባይ ማለት ነው። አዩ ምትባይ ውድ ቤተሰቦቼ ለሱ የመልካም ነገር ተመኙ። ባለችበት ቦታ ሰላሟ ይብዛ፣ ፈጣሪ ከክፉ ነገር ይጠብቃት። ደስታዋን እንጂ ክፉ ነገር አያሳየን። ይህንን ነው ዛሬ ማለት የፈለግኩት። በቃ አዩ በቃ አዩ የምትናገረው ንግግር እንዲሁን በቃ እንድትናገሩ ያደርጋችኋል ና እኔ ሱመያ እኔ እንደ ሱመያ አይደለሁም። ሌላ ሚስት ብታገባ አውርቼ በወሬ ብቻ ባፌ ብቻ አይደለም እንደ ሱመያ አይደለሁም፣ በተግባርም ነው። ሌላ ሴት ብታገባ አለቃትም አለች። ወደ ጎንደር እሄዳለሁ ብትል ራሴን አጠፋለሁ ጎንደር ከምትሄድ እኔ ወደ የመን ብትሄድ ይሻለኛል አለች እና በቃ በጣም ራስ ወዳድነቷ እስከ ጥግ ድረስ ነው። አዩ ያንቺ ራስ ወዳድነት በቃ ልክ ልክ የለውም፣ ገደብ የሌለው ነውና ልቦና ይስጥሽ ነው ማለት። ምወደው ወዶ ውድ ቤተሰቦቼ በሌላ ቪዲዮ ከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። ቻው።